ይበልልኝ ዛሬ በሁለተኛ ቪዲዮ መጥቻለሁ፣ እና በመጀመሪያ ቪዲዮ ባደረጋችሁልኝ አቀባበል በሰጣችሁኝ ፍቅር፣ ባደረጋችሁልኝ አስተያየት በቃ በጣም ነው የተደሰትኩት። የምፈልገውንም እሱን ነው። እግዚአብሔር ያክብርልኝ። በመጀመሪያ ቪዲዮ በጣም በጣም ብዙ ኮሜንቶች፣ መጥፎም፣ ደስ የሚሉ ጥያቄዎችም አንብቤያለሁ። ሁሉንም አንብቤያቸዋለሁ። እና አሁን በቃሌ መሰረት ለጥያቄዎቹ መልስ ልሰጥ ነው የመጣሁት። መልስ ልሰጣችሁ ነው። ደግሞ ስላችሁ አንድ ነገር እንድትረዱልኝ እፈልጋለሁ። እኔ ወደዚህ ዩቲዩብ የመጣሁት ከማንም ጋር ንትርክ ውስጥ ወይም ጭቅጭቅ ውስጥ ለመግባት አይደለም። የማንንም ሕይወትም ለመበጥበጥም አይደለም። ዝም ብዬ በገሃድ እንደዚህ ቀጥ ብዬ ብመጣ እንደማትቀበሉኝ ያውቃለሁ። ምክንያቱም እኔ ጋ ያለችው ፍቅርና እናንተ ጋ ያለችው ፍቅር በጣም የተለያየች ስለሆነች ነው። አሁንም እንድትረዱልኝ የሚፈልገው ነገር እኔ የማንንም ሕይወት ልበጠብጥም ልነታረክም አልፈልግምም። ሲጀመር አሁን እኔ የመጣሁት በራሴ መስራት እንደምችል ለማሳየት እና ከዩቲውብ ቤተሰቦቼ ጋር ከእናንተ ጋር የድሮዋን ፍቅር ሆኜ ለመቅረብ እንጂ የማንንም ሕይወት ለመበጥበጥ አይደለም። ሌላኛው ደግሞ ወደ ዋናው ጉዳይ ስመለስ ወይም ስገባ ኮሜንቶችን አንብቤ ያለው እንደነገርኳችሁ እና እነሱን ኮሜንቶች ጥያቄዎቹን ለመመለስ ነው። አብዛኛውን ጥያቄዎች ተመሳሳይ ናቸው። ያው ተመሳሳይ ስለሆኑ መርጬ መርጬ ነው ያወጣቸው። መልስ ልሰጥበት የመጣሁበት ሀሳብ ኮሜንቶችን አንብቤ ያለው ብዙ ኮሜንቶችን፣ ከዛ ኮሜንቶች አብዛኛው ጥያቄዎቹ ተመሳሳይ ናቸው እና ከዛ ውስጥ ደግሞ እኔ ለመመለስ የመጣሁት አለ። ለምሳሌ የት ነበርሽ? ራስሽ አይደለሽ ወይ? ቤተሰብን ላይ ብልሽ የተለያየሽ ሽማግሌ ተልኮ መልሰሽ አይደል? ብዙ ብቻ ተጠይቋል እና ለእያንዳንዱ ጥያቄዎች መልስ ልሰጥ ነው የመጣሁት። ከመጀመሪያ ቪዲዮ ኮሜንቶች ከብዙ አስተያየቶች ድግምግም ያለው ራስሽ አይደለሽ ወይ? ካሜራ ደቅነሽ ቤተሰብ ከልክሎኛል ብለሽ ተለያይተሽ የሄድሽው ሽው ጥለሽው የሄድሽው። አዎ ሰርቻለሁ። እሱን ቪዲዮ ደግሞ መስራት ስለነበረብኝ ነው መስራት የነበረብኝ ምክንያት ደግሞ እናንተ የማታውቁት እኔና እሱ ጋር ያለ በጣም ብዙ ችግሮች አሉ። እንደዚህ እንደዚህ ነው ብዬ መግለጽም ሆነ መናገር የማልችላቸው በጣም በጣም ብዙ በጣም ብዙ ምክንያቶች አሉ። እሱ ሊናገራቸው የሚገቡ ፈጽሙ በእኔ ላይ ማያምሩ። አሁን የመጣሁት የማንንም ህይወት ለመበጥበጥ ሳይሆን የእኔ ንጽህና እንድታውቁልኝ ነው። የእሱን ህይወት ልበጠብጭ ነው የመጣሹ ላላችሁኝ፣ እሱ እኮ ሌላ ህይወት ጀምሯል አሁን እግዚአብሔር ይመስገን፣ እንደውም በቅርቡ ቀለበት አስሯል። ቪዲዮ ይቻለ እንኳን ደስ አለህ። አሁን እኮ እኔ እናሱ ወንድምና እህት ነን። እኔ የኔ ንጽህና እንድታውቁልኝ ነው ይህን ቪዲዮ የሰራሁት እንጂ ስለሱ ካሁን በኋላ ካልጠየቃችሁኝ አላነሳም። የራሴን ቪዲዮዎች ነው ምለቅላችሁ እናንተም እንድትቀበሉኝ ነው የምፈልገው። ሌላኛው ደግሞ ጥያቄ አብርሽ ኮ ስለ አንቺ መጥፎ ነገር አውርቶ አያውቅም። እኔ ስለሱ መጥፎ ነገር ለማውራት ሳይሆን እኔ በቪዲዮቼ የሱን ስም ባላነሳም ደስ ይለኛል ግን ለእናንተ ግልጽ አድርጌ ለመመለስ ነው። እንዳልኳችሁ ካልጠየቃችሁኝ እኔ በምንም ቪዲዮ ላይ የሱን ስም አልጠራው። አሁንም ቢሆን ይቅ ነው፣ መልካሙን ሁሉ እመኝለታለሁ። ግን የእኔ ንጹህነት እንድትረዱኝ ይፈልጋለሁ። ሴት ነኝ እኔ መስራት እንዳልችል ብዙ በጣም